አሰላም አለይኩም ወረሕመቱላሂ ወበረካቱ የተወደዳቸው የሙንሺድ ኑር ሑሴን ቲክቶክ እና ዩቲዩብ ቻናል ተከታታዮች እንግዲህ በዚ አጋጣሚ ሼር እና ላይክ አድርጉ እና በረመዳን ወር ልናውቃቸው የሚገቡን ነገሮች አሉ ጾም ሲባል ሁለመናችን ወደ አላህ ስብሐነ ወተዓላ መጾም አለበት ማለት ነው። ሁሉም አካላችን ምላሳችን ከመጥፎ መጥፎ ከመናገር ጆራችን ሓራም ከመስማት በአፍንጫችን የመጥፎ ሴቶችን እየተከታተሉ ከማሽተት፣ በአይኖቻችን መጥፎ ከማየት፣ በምንበላ የምናፈጥረው ራሱ ሐላል መሆን አለበት። ጭንቅላታችንን የሚበጠብጡ ነገሮችን ነጫት መከልከል አለብን፣ ወንድምና እህቶች። ስለዚህ ይህንን የተከበረው ወር በቃ ከወንጀል መራቅ አለብን። ከበፊቱ የነበረንን ወንጀል ትተን ወደ አላሁ ስብሓነ ወተዓላ በንጹህ መንፈስ መመለስ አለብን። ስለዚህ እኔም መክራችሁ ኢንሻአላህ ሁላችንም የዚህን ወር ክብር ማወቅ አለብን። ሴቶችም ከሐራሞች መራቅ ከራቁትነት የዚ በቲክቶክ በላይቭ ከመጃጃል መራቅ አለባቸው። ወንዶችም እንዲሁ ከዚህ ከመጃጃል መራቅ አለባቸው። ስለዚህ ኢንሻአላህ ጥሩ ጥሩ የሆኑ ቲክቶክ ፎሎ ማድረግ መጥፎ መጥፎ የሆኑ አንፎሎ ማድረግ፣ መጥፎ ባህርያት የሚያሳዩ እና ይሄን እያልኩ ሰላም አሌይኩም ወራህመቱላሂ ወበረከቱ አላሁ Subhanahu Wa ሄዳ ያ ይስጣን። እወዳችኋለሁ። ወቢላሂ ተውፊቅ። ሼር አድርጉልኝ። ሼር ሼር ሼር፣ እንብለቅላችሁ። ሁሉም ከልባችሁ ላይክ አድርጉ፣ ሼር አድርጉ። ይጠቅማችኋል። አሰላም አለይኩም ወራህመቱላሂ ወበረካቱ።